ሰይጣን ግን ምንም አይነት ነፃ ስጦታ የለውም። ሶስት ስራ ሰራልኝ። አንደኛው ጥይት እንዳይመታኝ፣ ሁለተኛው ትከሻ የሰው ጉልበት እንዳይመታኝ፣ ሶስተኛው ኮንትሮባንድ እንዳያዝብኝ ሰራልኝና ና ሶስት ትእዛዝ አዘዘኝ። አንደኛ ከመቶ አስራ አስራት አውጣልኝ። ሲሪየስ ነው። ሁለተኛው ሐሙስ ቀን ከቤት እንዳትወጣ። ወሰን ጠቋር አዳልሞት የሚባሉ በዘረ ላይ አውላዮች አሉ። እነሱን ካድም መካድም ማለት ከፍላጎትህ ወጥተ የእንግዳህን ፍላጎት ማርካት ማለት ከልብስ አይነት ከምግብ አይነት ምናምን ተጠንቅቀ ማለት። እግዚአብሔር ለቅዱሳን ሁሉ የክብር እንግዳችን የሆነው መንፈስ ቅዱስ ዓለም የማያውቀው ከሰማይ የመጣው እሱን ማስተናገድ እንድንችል ልቦና ሶስቱ ነገር ና አዘዘኝ። ሐሙስ ከቤት እንዳትወጣ፣ ከመቶ አስር አስራት አውጣ። ሐሙስ ግድመት ነው። አርብ ቀን ወዳጅ አዳር ፕሮግራም እኛ ጋር ወዳጃ ማለት የወዳጆች ስብስብ ወዳጃ ነው የሚባለው። ስለዚህ አዳራራለሁ። ሶስቱም በጥንቃቄ በቃ በጣም በጥንቃቄ ነው፣ ምንም መሳት የለም። ሐሙስ እቤት የቤት መጣኔ ጋር ጀለቤ ለብሼ ማሚያን ጠምጥሜ የድሮ ወንዶ ረጅም ውንጫት ካወቅኩ አራት ሙሉ ዙር በይዤ ጣኔን እያጫስኩኝ እየዘየርኩኝ የቃምኩ ነው፣ ያለ ምግብ መካደም ነው። ድምፅ ትሰማለህ፣ ትለያለህ። ሐሙስ ትካድምና አርብ ቀን እነሱ ጋር ታድራለህ። ቀዳሜ ወደ ስራ ሲሄድ አትሂድ ካለኝ አልሄድም፣ ሂድ ካለት ሄዳለሁ። አየህ ውጤታማ በመንፈስ ዓለም መነዳት። መጽሐፍ ቅዱስም እንደዚህ ይላል፣ የሚሰማኝ ቢኖር በረጋታ ይቀመጣል ከመከራ ስጋትም